ፍቅረኛ አጣሁ ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት። በማለዳና በከሰዓት ፍቅር የምትያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ ይቆረጣችሁት። በዘላለም በማይለወጥ ፍቅር ወድጄ አለው ያላችሁን አትሰቡ። ወረተኞችን እያፈቀራችሁ እኮ ነው መከራ የበላችሁ። ስትሰጧቸው የሚቀበሉ ሚሰጡንሽ ታሳሱ ሚጠሉ በጊቭ ኤንድ ቴክ የሚፋቀሩ ሰዎችን እያሰባችሁ እኮ ነው ጨርምት ቁርምት ያላችሁ። አፍቃሪ አምላክ ላይ እያለህ እንዴት አድርገህ ጨክነህ ራስህን ትጠላለህ? ስለአንተ ፍቅር የተሰቀለልህ እያለን አንተ ምን በወጣት እንጠለጠላል ህይወት ሊሰጥህ የሞተ እያለ አንተ ለማን ህይወት ብለህ ነው ራስህን የምትገለው? አንተ እኮ የእሱን ዋጋ ቢስ ነኝ ብሎ መቁጠር የጀመረ ወጣት ብዙ ነው። ያሳዝናል። እጅግ ታላቅ ዋጋ እኮ ተለጥፎብናል። ታገሱ፣ ጠብቁት፣ ችግር የለ። አንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ እንዲሰማህ ነው ያደረገው። ሞት ችግር ፈቶ አያውቅም። አንተ ነው የሚፈታ ራስህን ማጥፋት ችግርህን ሳይሆን የሚያጠፋው ህልውናህን ነው እና የሚያጠፋው ወንድሜ ሆይ እህቴ ሆይ ጋሼ አባባ፣ ራሳችሁን ሳይሆን ችግራችሁን ለማጥፋት ተነሱ። ራስን የምታጠፋው የመጨረሻው ኃጢአት እንደሆነ አታውቅም። አንተ ብትኖር የትኛውንም ኃጢአት ንስሐ ትገባ። አንተ ከሌለህ ግን እንዴት ንስሐ ትገባብሃል? አለሙ ጭልም ብሎብሃል። እንግዲህ ውስጥ ወደ ብርሃናት ጌታ ዘወር ስላላልክ ይሆን። ዘወር በል ጨለማ ውስጥ ከሆንክ ነው። ሶስ ውስጥ ካለ እውነት ነው ይጨልምብሃል። ይህቺን አለም ላይ ከተጣበቅ እውነት ነው ይጨልምብሃል። እሱ ሲሄድ ዝናና አድናቆት ላይ ከተኛሽ እውነት ነው ይጨልምብሻል ብሻል። እሱን ካጣሽ ወደ ብርሃናት ጌታ ዞር ካላችሁ ግን ይበራላችኋል። ወጀብና ውሎውን አትፈሩም። ተራሮች ወደ ባህር ልብ ቢገቡ አትሰጉም። ወደ ብርሃኑ ዞር። ጨለማ ምትሆንብህ ጨለማ ውስጥ ስለ ቆምክ እንዳይሆን ወንድሜ፣ ወደ ብርሃኑ ቁጣ ስትል ጨለማው አይጨልምም። በርሱ ዘንድ ጨለማ የለም። አለሙ ሁሉ ጠልቶኛል የሚ ብሶት ለምን ይሰማሃል? ብዙ ጊዜ እንዲህ አይነት ሀሳቦች ናቸው ሰዎች ኑሯቸውን ህይወታቸውን እንዲጠሉ፣ እዚያ እርምጃ እንዲወስዱ የሚያስገድዳቸው። እኔና አንተን እያየ ብቻ ነው እንደ ተጠላላን የምትቆጥረው። አንተን የሚወድህ ስንት ጉባኤ አለ መሰል። እንደ ደመና ዙሪያህን የከበቡህ መላእክት እኮ አሉልህ። እንደ ደመና ዙሪያችንን የከበቡን ምስክሮች አሉልን ይላል። አንተ ላይ አይናቸውን የጣሉ የሰማያዊቷ ቤተክርስቲያን ጉባኤ እኔና አንተን ይፈልጋሉ። እነሱ ሳይታዩ ሲቀሩ ነው። ሆድ የሚመስል መልአክ እኮ አለላህ፣ አጠገብህ ነዋ። ሚካኤል መልአክሙ፣ እነሆ መልአካችሁ ሚካኤል ይላ፣ መልአክ እኳ አለላችሁ፣ አጠገባችሁ። አንተ አታየው ይሆናል፣ በጣም እየወደደ በጣም እያፈቀረ ከፊት ከፊት